እጅግ መደመጥ ያለባቸውን ወሳኝ ወሳኝ የሆኑ ሁለት መረጃዎችን በዚህ ሰዓታችን ወደ እናንተ እናደርሳለን። በመጀመሪያው መረጃችን ከትራንስፖርትና ሎጂስቲክ ሚኒስቴር በኩል አሽከርካሪዎችን እንዲሁም ተሽከርካሪን በሚመለከት አዲስ አሰራር ይፋ እንደተደረገና ከፍተኛ ጥንቃቄ እንዲደረግም ጭምር መግለጫ ወጥቷል። የሱን በዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን የመኪና ዋጋ እጅግ በከፍተኛ ሁኔታ እየቀነሰ ይገኛል። ታዲያ በዚሁ ጋር ተያይዞ በሀገራችን ኢትዮጵያ እጅግ በዝቅተኛ ዋጋ የምትሸጠዋን መኪና ሙሉ ማብራሪያ ወደ እናንተ ይዤላቸው ቀርብ ያለው ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራቸውን እንድትቆዩ እየጋበዝን በቀጥታ ወደ መረጃው መራል። እንግዲህ ክብራን ተመልካቾቼ የመኪና ዋጋ እጅግ በከፍተኛ ሁኔታ በሀገራችን ኢትዮጵያ እየቀነሰ ይገኛል። ታዲያ በአሁን ሰዓት ላይ መኪና ለመግዛትም ሆነ መግዛት ለምትፈልጉ ይህንን ከታሳቢነት ውስጥ ማስገባታቸውን እንዳትረሱ። ያው በድሮ መስሏችሁ ከመግዛታችሁ በፊት ዋጋውን ማረጋገጥ ግድ ይላችኋል። ታዲያ እኛም ዛሬ ብዙዎቻቸው የምትወዷትን መኪና እጅግ በዝቅተኛ ዋጋ የምትሸጠዋን ሙሉ መረጃ ወደ እናንተ ከማድረሳችን በፊት የትራንስፖርትና ሎጂስቲክስ ሚኒስቴር አዲስ መረጃ አውጥቷል። የሱን በማስቀደም ወደ እናንተ እናደርሳለን። እስከ መጨረሻው ድረስ አብራችሁን ቆዩ እያልን ከህዝብ ትራንስፖርት አገልግሎቱ ላይ በተለይም ሀገር አቋራጭ ተገልጋዮች ላይ የታሪፍ ጭማሪና ትኬት ከተለመዱት ገ ገንዘብ ከተቆረጠ በኋላ ተጨማሪ ክፍያ እንዲከፍሉ የሚያደርግና በአጠቃላይ ከህግ ውጭ በሚንቀሳቀሱ አሽከርካሪዎች ላይ ቁጥጥር እየተደረገ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የህዝብ ትራንስፖርት ላይ የሚስተዋሉ እንግልቶች መኖራቸውን ያነሱት በሚኒስትር መስሪያ ቤቱ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አሰፋ ሀዲሽ በህብረተሰቡ ተገቢው መንገድ ብቻ እንዲገለገል ለማስቻል ከህግ አግባብ ውጭ የሚንቀሳቀሱትን ለመቆጣጠር በየአካባቢው በሚገኘው የጸጥታ አካላትም ስራዎች እየተሰሩ ስለመሆናቸው ገልጸዋል። በመሆኑም ከህግ ውጭ በሚንቀሳቀሱ አሽከርካሪዎች ላይ እርምጃ እንደሚወሰድ በመጥቀስ ኅብረተሰቡም እንዲህ አይነት ችግሮች ሲያጋጥሙት ከሚኒስቴር መስሪያ ቤቱ ጀምሮ በየአካባቢው በሚገኙ የዘርፉ ተቋማት ጥቆማ ማቅረባቸውን እንዲቀጥሉም አሳስበዋል። አህዱ ክልሎቹ ላይ በሚስተዋሉ የጸጥታ ችግሮች አማካኝነት የሚዘጉ መንገዶችን ከመቆጣጠር አንጻርስ ምን እየተሰራ ነው? ሲል ጠይቋል። በዚህም የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪው በምላሻቸው ሚኒስትር መስሪያ ቤቱ በሁሉም አካባቢዎች የተሳለጠ የትራንስፖርት አገልግሎት እንዲኖር እየሰራ መሆኑን በመጥቀስ ሰላም የአንድ ሚኒስትር መስሪያ ቤት ስራ ብቻ ሳይሆን ሁሉም የሚያስከብረው የሚገባ ጉዳይ ነውም ብለዋል። ትራንስፖርት ድንበር እንደሌለው የገለጹት አማካሪው በሰላም እጦት የሚጓዙ መንገደኞችን በሚመለከት ሁሉም አካላት ተባብሮ መስራት የሚፈታ ችግር ነው ማለታቸውን ከአህዱ ያገኘነው መረጃ ያመላክታል። እንግዲህ ሌላው ደግሞ በመዲናችን አዲስ አበባ ላይ የመኪና ዋጋ በየእለቱ በሚባል መልኩ እየቀነሰ ይገኛል። በዚህም ማሳያ የሚሆነው በነዳጅ ከሚሰሩ ተሽከርካሪዎች መካከል በሀገራችን ኢትዮጵያ እጅግ ርካሿ ስለሆነችው መኪና ሙሉ መረጃ ይዤላቸው ቅርብ ያለው ታዲያ፣ ይህችን ተሽከርካሪ አሁናዊ ዋጋዋን በማስቀደም ወደ እናንተ የማደርስ ሲሆን ስለ መኪናዋ የተብራራ መረጃ በማስከት ማስተላል አደርሳለው። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ሱዙኪ ኢኮ የተሰኘችው የስራ ሚኒባስ ከዚህ በፊት እስከ 2 ሚሊዮን 100 ሺህ ብር ድረስ ገብተው እንደነበር ቢታወስም አሁን ላይ ግን የመኪና ዋጋ ከመቀዛቀዙና ከመቀነሱ ጋር ተያይዞ ከቦታ ቦታ ልዩነት ቢኖራቸውም ከ1 ሚሊዮን 850 ሺህ ብር ጀምሮ እየተጠሩና እየተሸጡ እንደሚገኙ ከተለያዩ የመሸጫ ቦታዎች ላይ ለማወቅ ችለናል። ታዲያ እነዚህ ተሽከርካሪዎች ያ ላቸው ገጽታ ምን ይመስላል የሚለውን ደግሞ በዝርዝር ወደ እናንተ እናድረስ። እንግዲህ እነዚህ ሱዙኪ ኢኮች የመኪና አምራች ኩባንያው ማርቲ ሱዙኪ የተሰኘው ሲሆን የእነዚህ ተሽከርካሪዎች ቦዲታይፕ ኮምፓክት ቫን የሚባል ነው። እነዚህ ተሽከርካሪዎች በሁለት አይነት መንገድ ለገበያ የሚቀርቡ ሲሆኑ እቃ ለመጫን ተብለው እንዲሁም ለህዝብ ማመላለሻም ተብለው በሁለት አይነት አማራጭ ነው ለገበያ የሚቀርቡት። በነዚህ ተሽከርካሪዎች ላይ የተገጠመላቸው የብረት ቸርኬም ሲሆን ማለትም የፍሬን ሲስተማቸው ደግሞ ለፊተኛው ዲስክ ብሬክ ሲሆን፣ ለኋለኛው ድራምፐር ነው። የእነዚህ ተሽከርካሪዎች አጠቃላይ ርዝመታቸው 3.6 ሚሜ ሲሆን ስፋታቸው ደግሞ 1.4 ሜትር ነው። የመኪናው አጠቃላይ ቁመት 1.8 ሜትር ሲሆን እነዚህ ተሽከርካሪዎች ከመሬት ያላቸው ከፍታም ለሀገራችን የመንገዶች ማለትም ወጣ ገባ መንገዶች ተስማሚ ናቸው ተብለው የሚታሰቡ ሲሆን 160 ሚሜ ነው። እነዚህ ተሽከርካሪዎች ዕቃ ለመጫን እስከ 700 ኪሎግራም ድረስ የመጫን አቅም ሲኖራቸው በነዚህ ተሽከርካሪ ላይ የተገጠመላቸው ኢንጂንም ባለ አንድ ነጥብ 2 ሲሲ 4 ሲሊንደር ሲሆን 79 የፈረስ ጉልበት ያመነጫል። በነዚህ ተሽከርካሪ ላይ የተገጠመላቸው ትራንስሚሽን ባለ አምስት ስፒድ ማኑዋል ትራንስሚሽን ሲሆን እነዚህ ተሽከርካሪዎች የነዳጅ ፍጆታ እጅግ በጣም ቆጣቢ የሚባሉ ሲሆን በሊትር እስከ 20 ኪሎ ሜትር ድረስ መጓዝ የሚችሉ ተሽከርካሪዎች ናቸው። እነዚህን ተሽከርካሪዎች ፉል ለማድረግ እስከ 32 ሊትር ድረስ መያዝ የሚችሉ ሲሆን የሚጠቀሙት የነዳጅ አይነት ደግሞ ቤንዚን ነው። እነዚህ ተሽከርካሪዎችን በሀገራችን ኢትዮጵያ የሚያስገባው ብቸኛው አስመጪ ታብሪልስ ሞተር ሲሆን እንግዲህ አሁን ላይ ማለትም በመዲናችን አዲስ አበባ በነዳጅ ከሚሰሩ ተሽከርካሪዎች መካከል እጅግ በዝቅተኛ ዋጋ የምናገኛቸው መኪኖች መሆናቸውን ተመልክተናል። ከዚሁ ጋር ተያይዞ ሱዙኪ ኤቭሪናት እንግዲህ ከእሷ ጋር ተመጣጣኝ ዋጋ ያላቸው ዛሬ ብዙዎቻችሁ የምትወዷትንና ብዙዎቻችሁ በጉጉት የምትጠብቋትን የሱዙኪ ኢኮ አሁናዊ ሽያጭ መረጃዋን በዝርዝር ወደ እናንተ እንግዲህ ይዤላችሁ ቀርቤያለሁ። እንዲህ አይነት በዝቅተኛ ዋጋ የሚሸጥ መኪናን ሁላችሁም ትፈልጋላችሁ። በዛ አማካኝነት ነው እንግዲህ ሰሞኑን ስራልን ስራልን እያላችሁኝ ስለነበረ ያንን ለመስራት ወደ እናንተ የመጣሁት ማለት ነው። በእነዚህ ተሽከርካሪዎች ላይ ያላችሁን ሀሳብ አስተያየት፣ እንዲሁም መግዛት ለምት ፈልጉ በኮመንት አናግሩን እያልኩኝ ቪዲዮ ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያውያን እንዲደርስ አድርጉት። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛትም ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።